ሙቤ በነገራችን ላይ ቅልቦችን እናስፈልጋቸዋለን። በሰው ኢትዮጵያ ላይ ራሱ ይከሰሳሉ፣ ማንም አይለቃቸውም፣ ይከሰሳሉ። ይህ ቀላል ብር አይደለም። ከግማሽ ሚሊዮን የሶስት ሰዎች እኮ ስድስት መቶ ስልሳ ሶስት ሺህ ብር ነው። ሌላም ሰው ሌላ ሰውም ልኮልኛል። ሌላ ሰው አሁንም ሌላ ልጅ አስገቡኝ እያለች ነው ከረው ሚከረውም እምቢ ካለ መከራ የምከረው ይላል የአገሬ ሰው። ብዙ ጊዜ ተመከራችሁ፣ ብዙ ጊዜ ተዘከራችሁ። ነገር ግን የማዳም ቅመሞች ምን እንደሆናችሁ አላቅም። ብቻ ብራችሁን ትሰጡና ያብ ተበላው ብላችሁ እሪ ትላላችሁ። እኔ ሁሌ መምጮሁ ነገር ቤተሰብ የላችሁም ወይ? ለምን ለቤተሰቦቻችሁ ልካችሁ የምትፈልገውን ነገር የምትፈልጉትን ነገር እንዲያደርጉላችሁ ማታረጉት። ሰላሙ አሌይኩም አራህመቱላ በረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ

ከኔ ጋር ሁል ሰላም ነው፣ አልሐምዱላ። እንግዲህ ብዙዎቻችሁ ብዙ ጊዜ አትሰሙም፣ እኔ ብዙ ጊዜ እናገራለሁ። እህቶቼ እንዳትበሉ ገንዘባችሁን አረብ ሀገር ለፍታችሁ ደክማችሁ እንቅልፈታችሁ ማረፊያ ሰአታታችሁ ቁምስቃያችሁን አይታችሁ ነው ለፍታችሁ ገንዘቡን የምታገኙት፣ ቁጭ ብላችሁ አይደለም ገንዘቡን የምታገኙት። እና ያንን የለፋችሁበትን ገንዘብ ደግሞ አግባብ ባለው ቦታ አስቀምጡ፣ አግባብ ያለውን ነገር አድርጉ። ከቤተሰብ ባዳ አይሻልም። ልጆቻችሁ የሚያስፈልገውን ነገር እንዲያደርጉላቸው አድርጉ ተብሎ ብዙ ጊዜ ይነገራቸዋል። ግን ደግሞ እናንተ አትሰሙም። በሌላ በቃ በሶሻል ሚዲያ ላገኛችሁ ሰው ገንዘባችሁን ትሰጣላችሁ። ትንሽ ቆይታችሁ ደግሞ ተበላን ብላችሁ ታመጣላችሁ። አሁን በይዎችን ብቻ ሳይሆን እናንተንም ጭምር ለመናገር ነው የመጣሁት። አሁን ብዙ ሰዎች እነዚህ ቃ እናደርሳለን፣ በታማኝነት ምናምን ነገር ይላሉ። ትንሽ ቆይቶ ደግሞ ይኸው ገንዘባችንን ተበላን ብሎ ያመጣሉ። አሁን እነ ሰአዳና አሊ ብዙዎቻችሁ ትከራከራል ስላላችሁ ታቻ ታማኝ ናቸው ያደርሳሉ እቃ የተባሉትን ያደርጋሉ ምናምን እያሉ ይኸው ብዙ ሰዎች ደግሞ አሁን ግማሽ ሚሊዮን የሚያክል ገንዘብ ተበላን እቃ እናደርሳለን ይላሉ ነገር ግን አያደርሱም ረጅም ጊዜ ሆኗል ብንጠይቃቸው አይመልሱም እንደገና በኮሜንት ስንጠይቃቸው ብሎክ ያደርጉናል ኒውት ያደርጉናል ሰው እንዳያውቅባቸው ብሎ እያሉ ነው እና ምን ትላላችሁ በዚህ ዙሪያ እኔ እነሱን ለመውቀት ሳይሆን እናንተን ለመናገር ነው ሲሏችሁ አትሰሙም በሶሻል ሚዲያ ያገኛችሁትን ሰው ይሄንን አድርግልኝ አትበሉ። በቃ በዙሪያችሁ ኮ ቤተሰብ አለ። ቤተሰብን ያላመናችሁ እንዴት ነው ባዳ የምታምኑት? ሶሻል ሚዲያ ያገኛችሁት ሰው እናንተ ካሜራ ፊት ያገኛችሁ እንጂ ባግራውንዱ የምታውቁት ነገር የለም። ለምንድን ነው ግን እንደዚህ ደክማችሁ ያገኛችሁትን ገንዘብ አልባሌ ቦታ ላይ የመጥሉት? እናንተ ሲሄዳችሁ አደርሱም ወይ? በዛ ነገር ላይ ማድረግ አትችሉም ወይ? ለምን ቀስ ብላችሁ ቤተሰብ እንዲያደርግላችሁ ካልፈለጋችሁ፣ ለምን ራሳችሁ ሂዳችሁ እስከምታደርጉ ድረስ ለምን አትጠብቁም? ገንዘቡ ለምን አይቀመጥላችሁ? ከምትበሉ ክሳራ ውስጥ ከምትሆኑ እኔ ወላይ በጣም ነው የሚገርመኝ። ወንድም አላችሁ፣ እህት አላችሁ፣ ወላጅ አላችሁ፣ አባት እናት አላችሁ። በእነሱ ምክንያት እንዲያደርጉላችሁ እነሱ ሲፈልጉ ይብሉት። ሀቂቃ ባዳ ከሚበላው እነሱ ይብሉት። እንዴ ባዳ በልቶኝ ብላችሁ እየየ ብትሉ ሪሲድ ብታመጡ ምን ብትሉ፣ ማስሚያው ጥጥ ነው። ስለዚህ ቤተሰቦች እንቅት አርገው ይብሉት። ሌላ ሰው ከሚበላው በቤተሰቦቻችሁ እያሸሻችሁ እናንተ ለባዳው እየሰጣችሁ፣ ባዳው ደግሞ እንቅት አርገው ይበላችኋል። ለምን ለምን? እንዴ ስደት ማለት እኮ ቀላል ነገር አይደለም። ገንዘባችሁን አታባክኑ። ይሁን አልባሌ ወንድ ጠብሳችሁ ለዛ ገንዘብ አትላኩ። እንደዚህ አይነት ሰፕራይዝ አድርግልኝ ለቤተሰቦች እያላችሁ ደግሞ በጎን የምትልኩት ነገር እንደዚህ አይነት ነገር እየፈጠረባችሁ ነው እና እህቶቼ ጥንቃቄ አድርጉ ለማለት ነው። እስኪ የተፈጠረው ነገር ምንድን ነው? እንዴት ነው እነ ሳዲ ገንዘብ በሉ የተባለው? እንዴት የሆነውን ነገር ሁሉ እስኪ ከልጆቹ ከራሳቸው አንደበት ላሰማችሁ። ከነ ማስረጃ ነው፣ ሪሲታቸውን ሁላ ልከዋሉ። የላኩበት ወደ እነሱ የላኩት ገንዘብ ማለት ነው። ሙሉ ገንዘብ አስገብተው ነገር ግን እቃቸው ደረሰላቸው እቃቸው መስጠት አይፈልጉም። እና ሙሉ ቪዲዮን ተከታተሉት። ቆይ ላሰማችሁ። ቅድም ደውዬ መረጃ መረጃ የምትፈልጉ መረጃ አለን መረጃ የምትፈልጉ መረጃ አለን አዎ። መጀመሪያ እኔ ትናንትና እህቶቻችን አዳምጫለሁ። መጥቷል አራት መቶ ሺህ መቶ አርባ ሺህ የተለያየ ሺህ ገብተው፣ ይሄን ብር ሰጥቻት ይኸው አመት ሆነኝ ልውለድ ትለኛለች፣ እንደዚህ ትለኛለች፣ እንዲህ ትለኛለች፣ እንዲህ ትለኛለች። ሸኮ ተቀብያለሁ እኔ ያልኳቸው እህቶቼ መርሓባ፣ ዛሬ የእናንተን ሰምቻለሁ። ሰአዳና አሊጋ ደውዬ እነሱን አናግሬ ደግሞ ሚሉኝን ሰምቼ አናግራችኋለሁ። እኔ የፈለግኩት ነገሩን በውስጥ ለመጨረስ ነው። ከእነዚህ ልጆች ጋር ግሩፕ ከፍቼ እነሱን ማስገብቼ ሁለቱን ማስገብቼ፣ እነሱ ግን ስማርት ናቸው። መጀመሪያ አዳዲስ ሰዎች አዲስ ቁጥር ያነሳሉ፣ ከዛ ብሎክ ያደርጋሉ። እንሄድ ቴሌፎን ላሳያችሁ፣ ያለችኝን ማለት ነው። ኦኬ ታብታብ አርጉ ያጀማ ታብታብ መጀመሪያ የእሷን ቴሌፎን ሳላሳየችው፣ ታብታቡ ሀምሳ ሺህ መግባት አለበት ላይ በቃ ጠልቤ ነበረ። ስማቸውን ጠቅሳለሁ፣ አሊ ናቸው። በቃ ከሶስት አመት በፊት ጠልቤያቸው ነበረ እና ከጦርነቱ በፊት ነው የጠለብኳቸው በቃ ማለት ነው። ያን ጦርነቱ እንደገባ እሷም ወደ እኔ ማምጣት አትችልም፣ እኔ መረከብ አልችልም ነበር እና ተመካክረን ሳዲ ይቀመጥልኛል ችጋ ስላት ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ፣ እሷ ጋር ማለት ነው። ሶስት አመት ምናምን ይሞላል መስለኛል። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ከላሳሁን መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አምኛ ስለነበር ማለት ነው። እንዴት ነው በቃ አሁን ግማሹን ስታስገቢ ሙሉን ብር የምከፍልሽ ስላት ቤተሰብሽ በቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስለመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው፣ ምንም ነገር ሳይቀር ያው ብዙ እቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ነው። ሙሉ የቤት እቃን የገዛኋት ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ ካሽ እየላኩላ ነበረ እቃውን ስገዛ የነበረው ማለት ነው። ግን አሁን እቃዬን በምፈልግበት ሰዓት ሰአዳ እቃዬን አስረክቢኝ ስላት ነገ ዛሬ ነገ ዛሬ እያለች ይኸው አመት አስቆጠረች ማለት ነው፣ በራሷ ሰዓት ማለት ነው። ግን እኔ እቃዬን በምጠይቅበት ሰዓት እኔ ጋር አራት አመት እቃ አስቀምጠሽ አሁን ደግሞ እቃዬን አስረክቢኝ እያልሽ ደግሞ ትጨቀጭቀኛለሽ የሚል ምላሽ ትሰጠኛለች ማለት ነው። በቤተሰብም ማስጠየቅ ያለው በውስጥ በውስጥም ለብዙ ሰዎችም እንትን ብያት አለው እንቢ ያለች መጨረሻ ላይ ስልኬን ዘጋችብኝ አሰረች ስልኬን ማለት ነው እስከ በኋላ ጭምር ማለት ነው ስልኬን አሰሩ ቤተሰብ ረመዳን ላይ ላኩኝ ወልጄ ተኝቻለሁ አለች እና መለሰቻቸው ሸዋል አስር አለች ሸዋል አስሩ ማርፎ አሁን ሶስተኛ ወር ደርሷል ማለት ነው ግን ያ ነገ ዛሬ ነገ ዛሬ ያለች ያው ብዙ ብር ነው ሰው በቃ በውስጥ አስተያየት አለው ሚዲያ ላይ ከመውጣታ በፊት እዚህም ጅዳ ያሉትም ታዋቂ የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በብዙ ሰው አስደውያለሁ። አተ እህቴ ራሱ ስደውልላት ማለት ነው እንጂ እንዴት እንደዚህ ያደርጋሉ የምትሉት ነገር እንትን አለ ቀጥ ማልሻ ህቴ አንዳንዴ የምንሰማው ነገር በጣም ያናዳ። ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ምንጽፍላቸው ነው እውነት ነው በሉ። ግን በቤቷ በቲክቶክም በምንም ይሁን ታድርጋኛለች እኔን፣ ሁላችንም ማለት ነው። እዚህ ጋር ያለን ልጆች በላይ ነው። የኔ ብር አራት መቶ አምስት ሺህ ብር ነው የእሷ ላይ ያለኝ። የዛሬ አመት ነው ያዘዝኩት እኔ እኮ አረቢያ መድረሳት ያስ ነበር እና ሙሉ መረጃ አለኝ። የላኩበት ረሲድም ያወራነው መልካል ድም አለ ትልክልናለሽ። እሺ እሺ ሰአዳ ነሽ? በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ ሰው እንድናገርሽ ስልክሽን ሰጥቶኝ ነው። ዋትስአፕ ጥያ አይሰራም። ቴሌግራም ቴሌግራም ይሰራል። ኦኬ እደውልልሻለሁ አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል አይ ሰላም ተመልከቱ አፋችሁን ደግሞ አሳያችኋለሁ መጀመሪያ ላይ እንግዲህ አስተ አሊ ነበር በቴሌግራም ደወልልኝ አለችኝ በቴሌግራም ደወልኩላት በቴሌግራም ዘግተዋለች ስትጽፍላት ግን ሌላ ቁጥር ሰጠችኝ እሱም ያሊ ነው እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ከሷ ጋር ነገሮ ቃቆይትባቸው ሊሆን ይችላል ይላል። ስለዚህ ጉዳዩን እያወቀች ነው ስልኳን ማተነሳ። እየጠራ ነው። መጀመሪያ አንስታልኝ ነበር። ማታቀውን ሰው መጀመሪያ ተነሳለች። ና ቤተሰብ እንደሰማችሁት ነው። ከማስረጃ ጋር ነው እነዚህ እህቶቻችን ተበላን ብለው የመጡትና፣ እናንተ ጥንቃቄ እንድታደርጉበት ነው። አንዳንድ ደግሞ ተከራካሪ ያሉ እዚጋ እንደምትመለከቱት ወላ ያሊም ሆነ ሳዳ እንኳን ብር ቀርቶ ፌስታል የሰው ገንዘብ አይበሉም። አሊ ወንድሜ በደንብ አቋለው። ሳአዲ አታደርገውም። ምን ነው የምትባል ሰውየው ስራ ፈታ የሚለው ያው፣ እሱ ከማስረጃ ጋር ነው የመጣው እንጂ ያለ ማስረጃ አይደለም። ለእሷ ደግሞ ምላሽ እንዲሆን ከታቻ አንድ የተበላች እህታችን እንደምትመለከቱት ነው ኮሜንቱ። እኔም የሰው እቃ አይነኩን ብዬ ካርጎ የላኩትን እቃ እነሱ ጋር ነው ያስቀመጥኩት። አመት ሆነው ግን ምን ላይ እንደሆነ ልጠይቅ ብዬ ጭራሽ ስልክ አያነሱም። ብርም አርባ ሺህ ብር አለኝ። እናማ አሊ ወንድምሽ ከሆነ ጠይቅልኝ ብላለች። ተከየሉ እኔ የምላችሁ ይሄንን ነው በሶሻል ሚዲያ ላያችሁት ሰው፣ እናንተም ማሻላ ንብረታችሁ እንዲቀመጥላችሁ ካርጎ አድርጋችሁ እነሱ ጋር ታስቀምጣላችሁ። በድጋሚ ገንዘብ እነሱ ጋር ታስቀምጣላችሁ። ለምን ቤተሰብ የላችሁ? ካርጎ ያደረጋችሁትን ንብረታችሁን ቤተሰቦቻችሁ ጋር ታስቀምጡም። እናት የላችሁም? አባት የላችሁም? ወላጅ የላችሁም? እንዲሁም ወንድም እህት የላችሁ? ምን አለ እናንተ ለባዳ ሰጥታችሁ ከሚጠቀሙበት እናንተ ከሚበላ ለቤተሰቦቻችሁ ብትሰጡት። ሀቂቃ ወላሂ እናንተ ራሱ የሆነ ብቻኔ ምን አይነት አስተሳሰብ እንዳላችሁ አላውቅም። መቼም መቼም ቤተሰብ ቢይዘው ነው የሚሻለው፣ ለቤተሰብ ነው ብሰጡ የሚሻለው እንጂ በካሜራ ላያችሁት ሰው ይሄን የሚያህል ነገር እንደዚህ መስጠቱ እኔ ምን አይነት እንዴት እንደምታስበው አላቅም። ብቻ ጥንቃቄ አድርጉ። እንደዚህ በቪዲዮ ያያችሁት ሰው ማንነቱን የውስጥ ባግራውንዱን ሳታቁ ንብረታችሁን ሰታችሁ በኋላ እይዬ አትበሉ። እይዬ ከማለታችሁ በፊት ጥንቃቄ እንድታደርጉበት ነው ይህንን ቪዲዮ የሰራሁላችሁ። እና ጥንቃቄ አድርጉ እህቶቼ፣ ቃል ብግዙ የምታደርጉ ት ነገር በቤተሰብ በኩል አድርጉ። ቤተሰቦቻችሁን ካላመናችሁ ገንዘቡን ሰብሰብ አድርጋችሁ ያዙና ሀገራችሁ ገብታችሁ በገባችሁ ጊዜ የፈለጋችሁትን ያሰኛችሁን ነገር ታደርጋላችሁ። እዚህ ጋር ከገንዘባችሁም ከጉልበታችሁም ከጊዜያችሁም ሆናችሁ ባዶ እንዳትቀሩ ገንዘባችሁን ሰብስባችሁ ስትሄዱ ሀገር ለሁሉም ነገር ትደርሱበታላችሁና ጥንቃቄ አድርጉ እህቶች፣ እንዳትሸወዱ ወላሂ ሐቂቃ እናንተ ለፍታችሁ ደክማችሁ ጥራችሁ በሰው ሀገር ያለ እንቅልፍ ያለ ረፍት የሰራችሁትን ገንዘብ ማንም ሊበላችሁ አይገባም፣ እና ጥንቃቄ አድርጉ። ዝምብላችሁ ያገኛችሁትን ሰው አምናችሁ እቃችሁንም ሆነ ገንዘባችሁን ንብረታችሁ አታባክኑ ለማለት ነው። አመሰግናለሁ ስለተከታተላችሁኝ። ቪዲዮ ለብዙ እህቶቼ እንዲደርስ ሼር አድርጉልኝ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።